አሪፍ አሪፍ ፎቶ እየተነሳው ልክላች አለው ዘግዝቁኝ ችግር የለብኝም። ለእውነት ስል አይደለም መዘቅዘቅ ምንም ነገር ማደርግ ሰው ነኝ እስከ ጥግም የሚሄድ ሰው ነው። ዋናው እኔ ጋር ብቻ እውነት ይኖር። ሰላም ሰላም፣ ውድ ፋሚሊዎች እንድናችሁ። እኔ ያለው እግዚአብሔር ይመስገን፣ እናንተም በእያላችሁ በስር ቸርቆዩልኝ። እንግዲህ ቤተሰቦች፣ አንዳንድ ነገሮች ወደማናቀው ኬዝ እየተፈጠሩ ነው። ኖርማን ቀለል ያለ ነገር ነበር የተፈጠረው ገና ቀለል ያለው ነገር ተካብዶ ትልቅ ደረጃ ላይ ደርሷል። አሁን ላይ አውድ ፋሚሊዎች፣ እንግዲህ በመጀመሪያ እናንተ ዘናናችሁ ወይ ያላችሁበት፣ ሁላችሁም በስራችሁ ምንም በምታደርጉበት ፈጣሪ አምላክ ጣልቃ ይግባላችሁ እላለሁ። ሌላ ምንም ምለው ነገር የለም። አሁንም በደረሰው ነገር እኛ ላይ ፈጣሪ አምላክ ጣልቃ ይግባ ነው ብሎ ምንም ሌላ የምናገረው ነገር አይኖርም። ዛሬ ወደ እናንተ የመጣሁላችሁ ለአንድ ነገር ነው። ምክንያቱም ቪዲዮ በተለቀቀ ቁጥር እኔን እየዘቀዘቃችሁ እኔን አንዳንድ ነገር እያላችሁ የነበራችሁ ሰዎች አላችሁ። ኮሜንት ላይ እንደዛ አንዳንድ አንድ ያለው ነገር እየጻፋችሁ ያላችሁ ሰዎች ነበራችሁ እና ለእናንተም ለሩተም፣ ሩተም የኔን ቪዲዮ ታዩለች ብዬ አስባለሁ። ለሩተም ለእናንተም መልስ እንዲሆናችሁ ነው ዛሬ ወደ እናንተ የመጣሁት። የተፈጠረው ነገር ድጋሚ አልነግራችሁም። ምክንያቱም አብዛኞቻችሁ አይታችሁታል ደርሷችኋል ብዬ አስባለሁ። እንግዲህ እንደሚታወቀው ሩታ ትናንትና ከቤት ወጣለሁ ምናምን ነገር ብላ ነበር። የሚያስወጣ ነገር አንደኛው ነገር ከቤት የሚያስወጣ ነገር ምንም ነገር አልተፈጠረም። ምንም ነገር አልተፈጠረም። ከቤት የሚያስወጣ ነገር አውራብ ያደረገው ነገር የለም፣ የሰራው ነገር የለም። አንዳንድ ሰው በግዴታ አተኑርቱ ማለት ተቀመጥ፣ ዘመኑ የመግባባት እንጂ በዱላ አይደለም። ድሮ ነበር በዱላ እየተገረፈ ሰው ተቀመጥ ይባለው። አሁን ዱላ ተትቶ የሰው ልጅ በንግግር ነው በንግግር ነው ይግባባው እና ትናንትና ሩታ እያደረገች ያለው ነገር ሙሉ ለሙሉ በቃ ትክክል አልነበረም። አንደኛ እቃ የሚያስወጣ ነገር ምንም ነገር አልተደረገም። ከቤት ሻንጣ ይዞ እስከ መውጣት የሆነ ነገር ምናምን ነገር አልተደረገም። ሩታ የኔ ቪዲዮ እያየሽው ከሆነ ታይዋለች፣ ሲጀመር እያየሽው ሳይሆን ይህንን ቪዲዮ ታይዋለሽ፣ ይደርስሻል እና ትንሽ ተረጋጊ፣ ከራስሽ ጋር ሁኚ። ነገሮችን በሌላ አቅጣጫ አትይ። ትንሽ የመረጋጋት ነገር ትንሽ ይጎልሻል። ተረጋጊና ነገሮችን አንደርስታንድ ለማድረግ ሞክሪ። ነገሮችን ለማካበር ወይም ደግሞ ነገሮችን እንዲሰፉ አታረጊ መጀመሪያም የተናገርኩት ነገር ቢኖር ነገሮች ይሁን ነገር ችግር በተነሳ ቁጥር ነገሮች ማራዝም ሳይሆን ያንን ነገር ባጭሩ መቋጨት ነው የሚሻለው ሁሌም ቢሆን ይሁን ነገር ይፈጠራል በህይወት ስንኖር ብዙ ነገር ይፈጠራል ህይወት እራሱ ቻሌንጅ ነው እና ያንን ነገር ሲገጥምን በያ ነገር ማስፋት ሳይሆን ባጭሩ መቋጨት ነው እና ሩታ ደግሞ ይህን ነገር እያደረግሽው አይደለም ነገሩን የበለጠ እያስፋፋሽው በጣም እንዲሄድ እያደረግሽው ነው እና ትንሽ ተረጋጊና ከራስሽ ጋር ለራስሽ ጊዜ ሰጠሽ ራስሽን አዳምጠሽ ማድረግ ያለብሽ ነገር ብታደርጊ ባይ ነኝ። አሁን ነገር ሙሉ ለሙሉ ትክክል አይደለም። በተለይ ትናንትና እኔ በጣም ነው የተናደርኩት። አብረሽም በቃ በጣም ነው በቃ አገባም ብለሽኝ ነበር፣ አገባም በሎታችን ማለት አንተ ገብተህ ውሳኔ መወሰን አትችልም ምናምን ነገር እያልሽኝ ነበርና መንጣት ሳልፈልግ ነው። አቤል ያው በቴክስት ሲያጨናንቀኝ መምጣት አለብህ ምናምን ነገር ሲለኝ ነው የመጣሁት እና ከመጣሁም በኋላ ጥሩ ነገር አልተፈጠረም። ብቻ አላቅም ምን ማድረግ እንዳለብኝ። አሁን ላይ አላቅም ምክንያቱም እኔ የማወራው ነገር ወደ ሌላ ነገር እየተወሰደብኝ ስለሆነ ምንም ማውራኑ ነገር አይኖርም። አቤልም ትናንትና ያደረከው ነገር ጥሩ አይደለም፣ ትዳር ልትበጠብጥ ነው፣ የሁለቱን ትዳር ልታፈርስ ነው ምናምን ነገር እያልክ ነበር። እኔ እነሱን አይደለም ያውቃሉ፣ እኔ መናገር ሲጀመር አይጠበቅብኝም። የሁለቱን ትዳር እንዲፈርስ የሚፈልግ አይነት ሰው አይደለሁም። ግን አንተ ትናንትና ያደረከው ያለው ነገር ጥሩ ነገር ምናምን፣ በጣም ብዙ ነገር እያልክ ነበር፣ በጣም ብዙ አንተ ራስህ የሆነ ያላረ እንደ ተወዳጅ እንደ ተወዳጅ አያርግህም። ወይም ደግሞ የነ ለሩታ በጣም ተቆርቋሪ ነኝ ምናምን ነገር አትብል። እንደዚህ ማሽቀበጥም ሆነ ምን ነገር አስፈልግም። በጣም እኔ ነኝ ተቆርቋሪ ለሩታ ነኝ አለውላት ምና ነገር አልክ። በጣም እንደዚያ ነበር ትናንት እንዳያልክ ለአንተም መመለስ መልስ መመለስ ሳልፈልግ ዝም ያልኩህ፣ ግን እዛ ቦታ ላይ እና አንተ መከራከር ስላልነበረብን ነው። እና አንተም እያየው ከሆነ ተረጋጋ ትንሽ ተረጋጋ። ክንፍ ክንፍ አያርግ አንተ እኔን የመሳደብ ሲጀምር አቅምም ችሎታም አይኖርም፣ በእነሱ ዙሪያ ገብተህ ምክንያቱም እኔ ለእነሱ ስል ብዙ ነገር ያየው ሰው ነኝ። ብዙ ነገር የደረሰብኝ ሰው ነኝ። ብዙ ነገር ብዙ አንተ በሁለቱ ተዳር ለሁለቱ ጥም አይበጥም ጥም አይመለከትህም። ጭራሽ የማይመለከት ሰው ነው። እንደዚህ ደግሞ ደሞ ነው አይሮና አርፈህ የምትቀመጥ ከሆነ ሌላ ሩታ እህቴ ነች ነገር ስጃው ከዚህ በፊት ብዙ ነገር እና ደስታውን አሳልፈናል፣ አዘኑ አሳልፈናል፣ ብዙ ነገር በከራው አሳልፈናል። ከአብርሃም ነው እንደዛው አብርሃም ወንድሜ ነው፣ እርታም እንደዛው እና በሰድባት የፈለገ ነገር ባደርጋትም፣ አንተ ዛሬ ላይ መጥተህ እኔ ላይ መጮም ሆነ ምንም ነገር ማድረግም የለብህም። እየሰማኝ ከሆነ ማለት ነው። እና ሩታም እያደረግሽው ያለሽ ነገር ምንም አይነት ነገር ትክክል አይደለም። እና ቤተሰቦች፣ አንዳንድ እየዘቀዘቃችሁ የነበራችሁ ሰዎች አላችሁ፣ እየሰደባችሁ የነበራችሁ ሰዎች አላችሁ። አሁንም መሰራባችሁን ቀጥሉ። አሁንም መዘግዘቃችሁን ቀጥሉ። በደንብ ዘግዝቁኝ። ሌላም አዳዲስ ፎቶ እየተነሳሁላችሁ እልክላችኋለሁ እንድትዘገዝቁኝ እና አሪፍ አሪፍ ፎቶ እየተነሳሁ እልክላችኋለሁ። መዘቅዘቅ የምትፈልጉ ሰዎች አሪፍ አሪፍ ፎቶ እየተነሳሁ እልክላችኋለሁ። ዘግዝቁኝ፣ ችግር የለብኝም። ለእውነት ስል አይደለም መዘቅዘቅ፣ ምንም ነገር ማደርግ ሰው ነው፣ እስከ ጥግ የሚሄድ ሰው ነው። ዋናው ነው፣ ጋብቻው ነው እና ለእናንተ ምንም አይነት መልስ አልሰጣችሁም። ምክንያቱም ከዚህ በፊት ብዙ ነገር ብያችኋለሁ። አሁንም ያ ነገር አልተዋችሁትም፣ እያደረጋችሁት ነው ያላችሁት እና አብረሽም ቢሆን አሁንም እልክ ነገር የውሳኔ ሰውን ትናንትና አውሩታን እየተለባመጥካት ነበር። ለምንድን ነው የምትሄጂው? ምናምን ምናምን ነገር ምናምን ነገር እያልካት ነበር። አሁንም መሄድ ከፈለገች ትሄድ። እረፍት ረፍታ አድርጋ ትምጣ። መሄድ ከፈለገች አታስጨንቃት። እረፍት አድርጋ ቤተሰቦቿ ጋር ነው የምትሄደው፣ እናት አባቷ ጋር ነው የምትሄደው። እረፍት አድርጋ ትምጣ። አንዳንድ ነገሮችን ማድረግ ካለባት በራሷ ውስጥ አንዳንድ ነገሮችን አድርጋ ትምጣ። ሁሉም ነገር ትይው። አንዳንዴ ማየት ራሱ አሪፍ ነው። ማየት በራሱ አሪፍ ነው እና ትምህርት ትምህርት ነው። አንዳንድ ነገሮች ማየት ጥሩ ነው ይባላል እና ትይው። ወሰናም ምንም ነገር አድርጋ ትይው እና ትሂድ፣ ወደ ቤቷ ትሂድ። ዕቃ ለቃቃትና ወደ ቤቷ ትሂድ።

በሌላኛው ወገኑ የሆነ ነገር ሊመጣ ይችላል። እና የሆነ ነገር በመጣ ቁጥር ተቻች ነው ያ ነገር ተደጋግፈው ሁለቱም ያልፉት ነገር ነው እንጂ የሆነ ኮሽታ በተፈጠረ ቁጥር ቦርሳ ይዛ ብትወጣ ሴት ጥሩ አይደለም። እና ትናንትና ሩታ ቦርሳ በቃ ካልሄድኩኝ እንባ አኮርን አያስፈልግም፣ ምንም ነገር አያስፈልግም። እንደዚህ አይነት ነገር ሲጀመር ጨራሽ አያስፈልግ ነገር ነው። እየሰማሽን ከሆነ ሩታ እና ትናንት ላደረግሽው ነገር ትንሽ እኔን አስደብረሽኛል። አቤላ ደግሞ ጭራሽ ነው ያስደበረኝ። ጭራሽ እሱ ደግሞ እየሰደበኝ ነበር። ጭራሽ የእሱ መሳሪያው ችግር የለውም፣ ሊደረስበት ነገር ነው። ሰደበኝ አልሰደበኝም፣ ምንም ችግር ስለማያመጣብኝ ችግር የሌለብኝ ሆኔ በባህሪ እና ውድ ፋሚሊዎች እንግዲህ አንዳንዶቻችሁም እያላችሁ ነበር፣ የሆነ ነገር በተፈጠረ ቁጥር ቦርሳ ይዞ ቦታ አያስፈልግም እያላችሁ ነበርና ትክክል ናቸው። ትዳር ብዙ ነገር አለው፣ ቻሌንጅ አለው፣ ብዙ ነገር አለው እና ወዳ ፈቅዳ እስከገባችበት ድረስ ይህ ነገር ማመን አለባት፣ አምና መቀበል አለባት፣ አምና መቀበል አለባት የግድ እንጂ ሁሌ ደስተኛ ሆኖ የሚኖር ሰው የለም እዚህ ምድር ላይ። አፍታሙም ዳሁም ማንኛውም ሰው ሁሌ ደስተኛ ሆኖ የሚኖር ሰው የለም እና በህይወት አጋጣሚያችሁ እንደዚህ አይነት ነገር ያጋጠማል። እና ሌላውን ኮሜንት እያነበው ነበር። እዚህ ቤት ምንድነው ሁሉ የጨቀጨቅን አይደል? ነገር የተፈጠረው ነገር እንዲጨቃጨቁ ያደረጉት ነገር አሳቡ ነው እንጂ የተፈጠረው ነገር ኖርማል ሲምፕል ነገር ነበር። የድሮ ላይፍ ነው ያሳለፉ ነገር ነው የታወቀኝ። ነፃነትን እስከ ጥግ ነው ማቀት፣ በደንብ አድርጌ አቃታለሁ። ከአብሬሽ ጋር ምን አይነት ላይፍ እንዳሳለፉ ምን አይነት ነገር እንዳደረጉ ምናምን ነገር አቃሉ፣ በደንብ አድርጌ አቃሉ። አሁንም ልንገራችሁ ግን ያ ነገር አልፏል፣ አብቅቷል። በቃ ዛሬ ላይ ግን ለምን ማንሳት እንደፈለገች ምናምን ምናምን ነገር እሱ የምታዩት ይሆናል። አሁንም የምለው ነገር አብርሽ እና ቪዲዮ ታየዋል እና ወሰን ወሰን ውሰን ይቀራል። ትናንትና እየተለማመጥካት ነበር። ተለማምጦ ትዳር የለም ወይም ደግሞ ተለማምጣት አስቀምጣት ነገ ድጋሚ አትሄድም ብለ ማሰብ ይከብዳል። እና አሁንም ቢሆን መለማመጥም የለብህም፣ ምንም ነገር ማድረግም የለብህም። በቃ እየሰማኸኝ ከሆነ መለማመጥ የለብህም። በቃ ወስን። ሲሄድ ማድረግ ያለባት ነገር በራሷ አስቲ ታርግ። ፍቅርላት፣ አንዴ ፍቅርላት፣ ይፍ ነገሮችን ትየው። ቀደም እንዳልኳችሁ አንዳንዴ ትየው እና አብርሽ ትንሽ አንተም ተረጋግተህ ከራስህ ጋር አስበህ መወሰን ያለበት ነገር መወሰን አለብህ እንጂ ሁሌ የሰው ልጅን ተለማምጣ አታኖረውም ማለት ይሄ ማለት እኔ አንዳንድ ሰዎች ሆነ ሌላ ሰዎች አላችሁ፣ እኔ ካሰብኩት ሌላ ሰዎች አላችሁና አረፉ እናንተ አድቡ፣ ዝጭ ይበቃ። ሁላችሁም ዝጭ። አንዳንድ ሰዎችን ተናጋሪ አጣሩ። እኔ በባህሪ መናገር አልወደም፣ ግን እናንተ ተናጋሪ እያደረጋችሁ አድቡ። እናንተ በቃ ዝጭ፣ ማደብ ያለባችሁ ሰዎች አድቡ፣ አለበለዚያ አንዳንድ አንዳንድ ነው የምናገራችሁ ሁላችሁንም ስለዚህ ማደብ ያለባችሁ ሰዎች አድቡ። በቃ ወታጀራው ላይ እያላችሁ ያላችሁ ሰዎች እዚህም ማደብ አዲስ አበባ ያላችሁ ሰዎች በአካል በቪዲዮ የምታውቁኝ ሰዎች አድቡ። በቃ ስለማታውቁት ነገር ዝም ብላችሁ እንዳመጣላችሁ አታው። እኔ ቢያንስ ስለማቅ ነው ማውራው። አብርሃም ይሄን ላይፍ እንዳሳለፈ ከአብራም ጋር እኮ እኔ በቃ ብዙ ነገር ነው የማውቀው ስለ አብርሃም ብዙ ነገር ወንድሜ ነው ከልጅነት ጀምሮ አብረን ያደግነው፣ ብዙ ነገር ነው ያደረገው ይሄ አብርሃም። ስለዚህ ስለ አብርሃም ሁሉም ነገር ነው የማውቀው፣ ሁሉም ነገር ማለት ነው። ኢቨን እስከ ዛሬ እስካለበት እስከዚህ ሰዓት ድረስ አውቃለሁ። በቃ ስለማያውቅ ነው እያወሩ ያለሁት እኔ። አንዳንድ ሰዎች ግን ስለማታውቁት ነገር ዝም ብላችሁ አታወሩ፣ እንደመጣላችሁ አፋችሁን አትክፈቱ እና ሰውንም ተናጋሪ አታድርጉ። ከዚህ በላይ ለእናንተ ምንም ነገር አይደላችሁም። ሌላው ደግሞ ማ ነው አብርሽ አንተን እየደገፍኩ ምናምን ምናምን ነገር አይደለም አለ። አንደኛ ነገር እንድሰማ የሚፈልገው ነገር እውነታውን ነው እየተናገርኩ ያለሁት። ትችገ አብርሃምም ደግፌ ያለም ሩታንም ደግፌ አይደለም ማንንም ደግፌ ያለም እውነታውን ነው እየተናገርኩ ያለሁት። አንተም ይሄ ነገር ወሰነ ነገ ላይ የሆነ ነገር ችግር ይፈጠር አንተ ላይ ነው የምፈርዶው። ልክ አሁን እንደማወረው አብርሃም እንደዚህ እንደዚህ ነው በቃ የዛን ሰዓት እንደዚህ ብታደርግ ኖሮ ይሄ ነገር አይፈጠርም ነበር። እንደዚህ እንደዚህ እንደዚህ እንደዚህ ነው ብዬ አንተን ነው መወቅስብ። እየሰማኸኝ ነው አይደል? አሁን አንተን እየወቀስኩ ላይሆን ይችላል፣ ግን አሁን እያልኩ ያለው ነገር ማታደርግ ከሆነ ነገ አንተን ነው መወቅስ። በቃ ማርወቅስበት ምክንያት ምንም አይነት ምክንያት አይኖርም። ስለዚህ መወስን ያለብህ ነገር ከአሁኑ ወስነው ነገሮችን ቦታ ቦታ ብታዚዝ አሪፍ ነው። ማታዚዝ ከሆነ ግን ነገሩን የምታበላሽው ራስህ ነው ማለት ነው። ነገሮች ሁሉ ማስተካከል የምትችለው አሁን ላይ በራስህ እጅ ነው። በራስህ እጅ ማስተካከል ትችላለህ። በራስህ እጅ ነገሮችን ማበላሸት ትችላለህ። የሰማኸው ነገር ላይ እንደዚህ እንደዚህ ማድረግ ይችል ነበር ብለህ እንድትተዘት አልፈልግ። ከአሁኑ ነው እየነገርኩ ነው። አሁን ላይ በእጅ ነው ሁሉም ነገር፣ ማስተካከል የምትችለው ነገር በእጅ ነው ያለው። ማስተካከል የምትፈልገው ነገር ሁሉም ነገር አስተካክል፣ ከአሁኑ ነው ነገር ይችላል እና ነገሮችን ለማስተካከል ብትሞክር አሪፍ ነው። በኢየሱስ ምንድነው ሰው የሚላችሁ ስሙ እንጂ፣ እንደ የእናንተ እዚች ጋር ተረካን ካምሬ ደስነኝ። እንደ የእናንተ ጭቅጭቅ፣ እንደ የእናንተ በቃ ጭቅጭቅ ስላስጠለን፣ ውሳኔ ላይ መወሰን አለብህ። አንተ ወንድ ልጅ ነህ አይደል? ውሳኔ መወሰን አለብህ እና ለወሰንከው ውሳኔ ደግሞ በቃ መታገል አለብህ። እንዴ የነገርኩህ ነገሮችን፣ ማበላሸት ከፈለግ አበላሽ፣ ማስተካከል ከፈለግ ደግሞ አስተካከል። ሁለቱም ያለው በራስ እጅ ነው። አሁንም ቢሆን ማለት ነው። እና ውድ ፋሚሊዎች የተፈጠረው ነገር እዚህ ሰሞን የተፈጠረው ነገር ያው እኔን ይመስል ነበር ኤፍሬም በትዳራቸው ወጣ። ኤፍሬም በማያገባ አትግባ። ከዚህ በፊት ብዙ ነገር ተፈጥሯል አይደል? እንደሚታወቀው አብርሽና ሩታ ላይ ብዙ ነገር ተፈጥሯል። የዛኔም አብረሽና ሩታ ላይ ሁሌም ቢሆን ዝም ብዬ አላውቅም። ዛሬ መጀመሪያ አይደለም ሁለቱ መሀል ላይ ስገባ። ይሄን እንድትመልሱልኝ ፈልጋለሁ። ዛሬ ከመሀላቸው ውጣ ያላችሁበት ምክንያት እንድትመልሱልኝ ፈልጋለሁ። አብረሽና ሩታ ላይ ሆነ ከውጣ ጀነ ጀምሮ የሆነ ነገር ሲፈጠር እኔ አለው አጠገባቸው ላይ ሁሌም ቢሆን እኔ አለው አይደል? ዛሬ አዲስ መጥቼ አይደለም የገባሁት መሀላቸው ላይ። አንደኛ የኛ አንድ ረሳ እንድታደርጉልኝ ፈልጋለሁ። ሁለተኛ ደግሞ እኔ ትዳራቸውን እየበጠበጥኩኝ አይደለም ትዳራቸውን እየበጠበጥኩኝ ነው በቃ በቀ በፍጹም። የምታውቁኝ ሰዎች በውስጥ መስመር የምታውቁን ሰዎች ለሩታና ለአብረሽ ምን አይነት አመለካከት እንዳለኝ ታውቃላችሁ። ለነሱ ስል ብዙ መስዋዕትነት ከፍያሉ። ብዙ መስዋዕትነት አሁን ከፍያሉ ለእነሱ ስል እና ያ ሁሉ መስዋዕትነት የከፈልኩት ደግሞ ዛሬ ላይ እንዲለያዩ አይደለም፣ አብረው እንዲኖሩ እንጂ እንዲለያዩ አይደለም። አንዳንድ ሰዎች ተው በቃ ነገሩን ወደ ሌላ ነገር አታስኪዱት። እኔ እነሱ ጠላት አድርጋችሁን ታስቡኝ፣ እኔ እነሱ ነገር አድርጋችሁን ታስቡኝ። ሰዎች አድቡ በቃ እንዴ ለምን ነው ሰውን ተናጋሪም ታደርጉ ተረፉ? እኔ አሁንም ወደፊትም ግን ሁለቱ አንድ እንዲሆኑ ነው የፈለገው። አሁንም ወደፊትም ወደፊትም ወደፊትም የነሱ ጠላትም አይደለሁም የነሱም ምንም አይደለሁም። አቤልም ትናንትና እያሉ የነበረው የነሱ ትዳር ተጠብጠው እና ነገር እያለ ነበር እውነቱን መናገር ትዳር መበጥበጥ ነው እንዴ? አንድ ሀሳብ ሰው እዛች ጋር አንድ እንደሚመለከተው ሰው የራሴን የተሰማኝን ስሜት እንደዚህ ብታደርግ ኖሮ አሪፍ ነው ብዬ ሀሳብ መስጠት ትዳር መበጥበጥ ነው እንዴ? እናንተ የሆነ ወይ ወንድማችሁ ወይም ደግሞ እንደዚህ የምታውቁት ሰው ሄዳችሁ ይሁን ነገር ሀሳብ መስጠት ነው ትችላላችሁ፣ አልችሉም። እኔ የራሴን ሀሳብ ነው አይሰጠት። ስለዚ ኔ ትዳር የሚበጠብጥ ደግሞ ሀሳብ አልሰጠሁም አሁንም ቢሆን ሩታን ከቤት የሚያስወጣ አሳብ እኔ አልሰጠውም። አሁንም ቢሆን እኔ አልሰጠውም። በቃ ይሄንን አንደርስታንድ አድርጉ እናንተ። ስለዚህ አሁንም ቢሆን አንዳንድ ሰዎች ተው፣ በቃ በቃ በእግዚአብሔር ለምናችሁ፣ በእግዚአብሔር በቃ አይሙር የሌላ ነገር እንዲያስብ እያደረጋችሁ ተውና፣ ተው የቱባሮችም ሆናችሁ ማንኛውም ሰው ሆናችሁ ተው፣ በቃ የለመንኳችሁና በእግዚአብሔር ይጃችኋለሁ፣ ተው በቃ ረፉኝ። እኔ ለማስተካከል በሞከርኩ ቁጥር ነገሮችን እያበላሸሁ ነው መሰለኝ፣ እየተሰማኛ ነው። እንደዛ ነው። ምን ነገር ባልኩኝ ቁጥር ሌላ ሌላ ነገር፣ ሰዎቹም እያሰቡ ያሉት ሩታም እያሰበችው ያለችው ነገር በሌላ ነገር ነው። ሲጀመር ትናንትና እንደ ቅድም ቅድም እንዳልኳችሁ መሄድ አልፈለኩም ነበር፣ አቤላ ሲያጨናንቀኝ ነው። ግን በመሄዴ በቃ ደስተኛ ነኝ። ቢያንስ ማድረግ ያለብኝ ነገር እንደወንድም፣ ወንድም አድርጌ ወጥቻለሁ። መናገር ያለብኝ ነገር እንደ ወንድም አድርጌ ወጥቻለሁ። በመሄዴ አሁንም አልጸጸጥም። ማድረግ ያለብኝ ነገር መናገር ያለብኝ ነገር እንደወንድም ትናግሬ እወጥቻለሁ። እና አንዳንድ የሩታ ተቆርቋሪዎች የሩታ አሳቢዎች ሆናችሁ ምንም በጣም እኛንን ለሷ የምናስበው እኛንን ለሷ የምናስፈልጋት እኛንን በቃ የሆነ ነገሯንን ብላችሁ ታስቡ ሰዎች። ተረጋጉሽ፣ እንደዛ ማለት ያለበት አብርሃም ብቻ ነው፣ በቃ ባሏ ነው። እንደዛ ቢል የሚያምርበትም ባሏ አብርሃም ብቻ ነው እንጂ እኔም ብል አያምርብኝም። የአብርሃም ወንድም ነኝ የሩተም ኑ ነው። ወንድም ማለት ነው ወንድም ማለት ነው ማሰብ የሩተ እና እኔ ብል እራሱ አያምርብኝም። ባሏ ነው አብርሃም ልጅ ብቻ ነው የሚያምሩና አንድ አንድ ተቆርቋሪ መሳዮች ተረፎሽ አደብ ግዙ እና ውድ ፋሚሊዎች፣ እንግዲህ ስለሰማችሁኝም ስላዳመጣችሁኝም አመሰግናለሁ። እግዚአብሔር ያክብርልኝ፣ ክበሩልኝ። በእያላችሁበት ሰላማችሁ፣ ጤናችሁ ብዝት ይበልልኝ። እወዳችኋለሁ፣ ሁሉም ቢሆን አከብራችኋለሁ። የኔ ወዳጆች የኔ ውድ ወዳጆች አመሰግናለሁ፣ ስለምታዳምጡኝ፣ ሪስፔክት ስለምታደርጉኝ፣ በውስጥ መስመርም ስለምታወሩኝ፣ ስለምትደግፉኝ ስለ ሁላችሁም ነገር አመሰግናለሁ። እግዚአብሔር ያክበረልኝ የአብረሽና የሩታ ትዳር እግዚአብሔር አምላክ ገብቶበት አንድ ያርጋቸው። ሆኖ ምነው አሁንም ቢሆን ፈጣሪ አምላክ ሁሌ የምመኘው ነገር ነው እኔ እና ወዳቸኋለሁ፣ አከብራቸኋለሁ።